ሰላም አለይኩም ወረህመቱላሂ ወበረካቱ ውድ የጥናት ቤት ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ ከተለመዶ ለየት ያለ የአማርኛ እንግሊዘኛ የሚባለው ከዚህ በፊት እንዳሳየዋችሁ አማርኛ በእንግሊዘኛ ሀ በእንግሊዘኛ እንዴት ነው የምትጻፍ፣ ለ በእንግሊዘኛ እስከ ፐ ያለውን አሳይቻችኋለሁ ማለት ነው። ያለፋችሁ አንድ ቪዲዮ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ ቃላት እንዴት ነው የምንጽፈው አማርኛ በእንግሊዘኛ። አሁን የኔ የሚለውን በእንግሊዘኛ ፊደል ሲጻፍ እንዴት ነው እያንዳንዱ ስማችንስ እንዴት ነው በእንግሊዝኛ ፊደል ለሚጽፈው ቢሆን እያንዳንዱን በዝርዝር የምናየው ይሆናል ማለት ነው። እናንተ እስከመጨረሻው ተከታተሉ፣ በጣም ነው የሚጠቅማችሁ። እንዲዚህ ነገር አስፈላጊ ስለሆነ እንግሊዝኛ መማራት የሚፈልጉ ሰዎች ይሄ ይህን ማወቅ መሰረት ነው። የእንግሊዝኛ ኖርማል ባይሆንም ይህን አውቃችሁ ነው ወደ ዋናው የእንግሊዝኛ መግባት የምችሉትና ይህን እስከመጨረሻው ተከታተሉ። እንደዚህ ዩቲዩብ አዲስ የሆናችሁ ሰዎች ካላችሁ ይህን ዩቲዩብ ሰብስክራይብ በማድረግ ላይ በማድረግ በየቀኑ ለቃቸው ቪዲዮ እንዲደርሳችሁ ማረግ ትችላላችሁ ማለት ነው። እንዲሁም ቅዳሜ ነው ደግሞ የላይቭ ትምህርት ስለምጀምር ሰብስክራይብ አድርጎት በእናንተ ይመጣላችኋል። ያነ በዩቲዩብ የላይቭ ትምህርት ስለምጀምር ማለት ነው። ኢሞ፣ ዋትሳፕ፣ ቴሌግራም በስከንኩላችሁ ቁጥር መደወልና መመሪ ኦንላይን መማር ትችላላችሁ። እንዲሁም ኦንላይን ባትማሩ ግሩፕ ውስጥ ኢሞ ግሩፕ ውስጥ ወይም ደግሞ ቴሌግራም ግሩፕ ውስጥ ገብታችሁ ምልክላቸው እየተከታተላችሁ እየተከታተላቸው እየጻፋችሁ እየላካችሁ ጽሑፋችሁን እያሳረማችሁ ያሳረማችሁ ያው በነጻ መከታተል ቻላችሁ። ከዛ ማለት ነው። አሁን ቀጥታ ወደ ትምህርቱ እንግባ። እናንተ እስከ መጨረሻው ተከታተሉኝ። ሸ መጀመር ስንጀምር ከዚህ የፊደልና እኔ ፊደል አለች። ይሄ ፊደል የኔ ይላል የኔ የኔ። ስለዚህ ይሄ የኔ የሚለው ጽሑፍ በእንግሊዝኛ እንዴት እንደምንጻፍ ነው የማለት ዋይ ኢ ነው ይያናባቢያት ዋይ የዩ ፊደል ዋይ ዋና ቃል ነው። ዋይ የ ኔሳ ኔሳፍ አይ ኢ ኤን አይ ኢ ስለዚህ የ እስከዚ ነው። ኔ የሚለው ደሞ ከዚህ በኋላ ያለው ነው። ናት ኔ የምትባለው ስለዚህ የ ኔ ስንጽፍ ዋይ ኢ ኤን አይ ኢ የኔ እዚህ ጋር ስንመጣ ደግሞ ሁለተኛው ጋር አምስት ፊደሎች አሉ። ጠ፣ ከጠ ቀጥሎ ፍ፣ ከፍ ቀጥሎ ተ፣ ከተ ቀጥሎ ሃ፣ ቀጣይ ል። ጠ ፍ ተ ሀል ጠ ፍ ተ ሀል አሁን ይህን ጠፍተሃል ደግሞ በእንግሊዝኛ ስንጽፎ እንዴት ነው የሚሆነው? ቲ ኢ ጠ ማለት አሁን ለተም ትሆናለች። ቲኢ ለተም ለጠም ይሆናል ማለት ነው። በዚህ ላይ ግራ እንዳትገቡ ተብሎ ለሚጀምር ፊደልም ቲኢ መጠቀም ትችላላችሁ። ፍ ደግሞ የፈፉ ስድስተኛ፣ ፍ ያለ አናባቢ ስለሆነች ኤፍ ብቻዋን አት ጠፍ። ፍ ሲሆን ስድስተኛ ፊደሎች አናባቢ የላቸውም። ኢም፣ አይም፣ ኦም፣ ዩም አንጨምርበት ማለት ጠፍ። ተ ደግሞ ቲኢ፣ የመጀመሪያ ፊደሎች አናባቢያቸው ኢ ነው። ቲ ኢ አያቻቸው ጠና ተ ቲ ቲ ናቸው። ተመሳሳይ ነገር መጠቀም ለጠም፣ ለተም ተመሳሳይ ነው። ስለዚህ ቲኢ ኤፍ ቲኢ ሀ በ ኤችኤ ናት ሀ ኤችኤ ናት። ኤችኤ ል አናባቢ የላተ ስድስተኛ ፊደል ናት ኤል ብቻዋን ትሆናለች። ማ ነው የሌሉ ዋና ቃላቶች ኤል ስለሆነ ስለዚህ ጠፍ ጠፍ ተ ሀ ል ፍቅ ፊደል አራለ ፍቅር ይላል ፍቅር ፍቅር። አሁን ፍ ስድስተኛ ፊደል፣ ቅ ስድስተኛ ፊደል፣ ር ስድስተኛ ፊደሎች ናቸው። ስድስተኛ ፊደሎች ምን የላቸውም ብለናል። አናባቢ የላቸው፣ አናባቢ የላቸው ስድስተኛ ፊደላቶች ስለዚህ፣ ፍ ኤፍ ኤፍ ኤፍ ብቻ፣ ቅ ኬ ብቻ፣ አር ር አር ብቻ። አሁን ቅ ኪው ማድረግም እንችላለን። ኬና ኪው ተለዋዋጭ መጠቀም እንችላለን እንደዚህ ስለተለመደ። እዚህ ፍቅር ብሎ ሲጻፍ እንደዚህ ነው ማለት ነው። አማርኛ በእንግሊዘኛ ቆሎ ሲጻፍ እንደዚህ ነው። ስለዚህ ኤኮ ቢሆን ፉ ቢሆን አናባቢ ኖረው ነበር፣ ግን ስድስተኛ ፊደል ስለሆኑ ሁሎችም አናባቢ አይኖራቸውም ማለት ነው። አሁን እዚህ ጋር ስንመጣ ብ ፊደልና ቻ ፊደል አለ። ብ ቻ ብ ቻ ብቻ። ስለዚህ ብ ስድስተኛ ፊደል ናት፣ አናባቢ አይኖራትም። ቻ ደግሞ ሲኤች ኤ ነው። ሲ ኤች ኤ ኤች ኤ ሲ ኤች ዋና ቃል ነው። ኤ አናባቢ ነው የቻ። ስለዚህ ብቻ ብቻ ሲጻፍ እንደዚህ ነው ማለት ነው። እናንተ እስክሪብቶና ደፍተር ይዛችሁ ተከታተሉ እሺ። እዚህ ጋ ደግሞ ያ እና ኔ ፊደል አለ። ያ ኔ ይላል። ያ ኔ ያ ፊደል ያው አራተኛ ፊደል ስለሆነ እንዳናባቢ ተቆ ኤ ነው። ከዚህ ላይ የ ከሚለው ጋ እዚህ ጋር የ ከሚለው ጋ ኢ ነበር ዋይ ኢ ነበር እየተጠቀመ ነው ምክንያቱም የመጀመሪያ ፊደል ስለሆነ ግን አራተኛ ፊደል ሲሆን አናባቢው ኤ ነው የሚሆነው ማለት ነው። ዋይ ኤ ኒ ኤን አይ ኤን ነው ዋና ቃሉ አናባቢው የአምስተኛ ፊደሎች አይ ና ኤ ናቸው። ያ ኒ ያ ኒ ያ ኒ እዚ ነው ዋይ ኤ ኤን አይ ኢ ያ ኒ ሲጻፍ ነው። ለገሰ ለገሰ ለገሰ አሁን፣ ለም ገምሰም የመጀመሪያ ፊደል ናቸው። ለም ገ ፊደልም ሰ ፊደል ነው። የመጀመሪያ ፊደል ስለሆኑ አናባቢያቸው ሁሉም ማን ይሆናል? ኢ ለመጀመሪያ ፊደላቶች ሁሉ አናባቢ ኢ ነው ማለት ነው። ስለዚህ ኤል ኢ ለ ጂ ኢ ለ ጂ ኢ ገ ኤስ ኢ ሰ ለገሰ፣ ለገሰ፣ ለገሰ ከዚህ ሰ አለ ከሰቀው የው ስድስተኛ ው አለ ኤስኢ ኢሰ የመጀመሪያ ፊደል ሰነ ው ስድስተኛ ፊደል ነው አናባቢ አይኖረውም ዳብሊው ብቻ ስለዚህ ሰ ው ሰው ሰ ሴ ከዚህ ሴ ስንል የአምስተኛ ፊደሎች አናባቢ ባይ ማን ነው ብለናል አይ እና ኢ ናቸው ኤስ አይ ኢ ኤስ አይ ኢ ት አለ ቀጣይ የት ፊደል አናባቢ ማን ነው? ሄሎ ማናባቢ ምክንያቱም ስድስተኛ ፊደሎች አናባቢ ስለሌላቸው፣ ስለዚህ ሴ ዋናው ቃሉ ቲ ሴ ኤስ አይ ኢ ቲ ሴት ሴት። አንዳንድ ሰዎች ሴት ጽፉ እንደዚህ አድርገው ለጽፉል ታቻላሽ። እንደዚህ በመጀመሪያ ፊደል የተለመደ ነው፣ ግን ዋናው ቃል ትክክለኛው ይሄ ነው ማለት ነው። ይሄ እንደዚህ ተለምዷል። አሁን ከዚህ ወ ፊደል አለ። ከወቀጥሎ ን ከንቀጥሎ የደዱ ስድስተኛው ድ አለ። ወን ድ ድ ወንድ ወንድ ወንድ። ወይ የመጀመሪያ ፊደል ነው። ዳብሊው ኢ ኢ የመጀመሪያ አናባቢ ነው ብያቸዋለ። ዳብሊው ኢ አለ። ዳብሊው ኢ ከኢቀጥሎ ን ስድስተኛው ፊደል ነው። አናባቢ የኖሮም ኢን ብቻ። ድ አናባቢ የኖሮም ስድስተኛው ፊደል ስለሆነ ዲ ብቻ ወንድ ወንድ ወንድ ልጅ። ይህም ልጅ ሚለውም ሁለቱም ስድስተኛ ፊደል ናቸው። ለም ስድስተኛ ፊደል፣ ጂም ስድስተኛ ፊደል። ስለዚህ ሁለቱም አናባቢ አይኖራቸውም፣ ኤልና ጄ ብቻ ኤልና ጄ ብቻ ልጅ ልጅ። ይህን እናንተ ካፒታል ስሞልም መርክቻላቸው በትልቁ ኤቢሲድ እና በትንሹ ኤቢሲድ ስላደረኩት ችግር የለውም። እናት ከሚለው ጋር እናት እናት እናት ስንወጣ አሁን እ ስድስተኛ የአኡ እንደዋና ቃል ምንጠቀማቸው አንቶች ነው አናባቢዎች ስለዚህ እ ለሚለው ቃል ኢ ነው የምንጠቀመው ና ለሚለው ቃል ደግሞ አራተኛ ፊደል ስለሆነ ኤን ኤ ለአራተኛ ፊደሎች ኤ እንደ አናባቢ ነው ት ስንጽፍ ደግሞ ት ስድስተኛ ፊደል ስለሆነ አናባቢ የለውም ስለዚህ እናት በእንግሊዘኛ በአማርኛ ስጻፍ ኢ ኤን ኤ ቲ። ኢ ኤን ኤ ቲ። እሺ፣ አባት ለሚለው ደግሞ ኤ አለ። አ ለሚለው ፊደል ኤ ነው። ቀድም ኢ እ ለሚለው ኢ ነው ብለናል። አደለ? አ ለሚለው ደግሞ ኤ ነው። ባ ስንልስ፣ ለአራተኛ ፊደል እሺ፣ አናባቢ ማነው? ኤ ነው ብያቸዋለ። ቢ ኤ፣ ባ ለሚለው ቢ ኤ ቲ፣ አናባቢ ነው አይኖርም፣ ስድስተኛ ፊደል ስለሆነ ቲ። ስለዚህ አ አባት አባት አባት። አሁን ደግሞ ቀጥ ያለው ነው። ይሄ አባት ይላል። ከዚህ ጋ ያለው አባት ነው ማለት ነው። ቀጣይ ስናየው ደግሞ